ጤና ይስጥልኝ ተመልካቾች፣ አጫጭር ዜናዎችን እነግራችኋለሁ። ሩሲያ በዩክሬን ላይ ከባድ የተባለ ጥቃት አድርሳለች አለች። ከዛ ሲሻገር ደግሞ የእስራኤል መንግስት የጋዛውን ተኩስ አቁም ማለትም ካቢኔው አጽድቀውታል። ይህ ትልቅ ጉዳይ ነው ተብሏል። ከሩሲያ የዩክሬን ጦርነት ባሻገርም ወደ ሰሜን አትላንቲክ የጦር ጥምረት ከዛ ሲያልፍም ደግሞ የሰሜን ኮሪያው ፕሬዚዳንት ኪም ጆንግ ኡን የማህበረሰባዊነት ወይም ደግሞ የሶሻሊስት አገር ቱጃርና ገነት ሰሜን ኮሪያ እናደርጋታለን የሚል መረጃ ሰጥተዋል። እነዚህ ምንድን ናቸው የሚሉትን ፋት አስመለክታችኋለሁ ተመልካቾቻችን፣ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ከሩሲያ ዩክሬን ጦርነት እንጀምራለን። ሩሲያ በዩክሬን ላይ የሚሳኤልና የሰው አልባ አውሮፕላን ወይም ደግሞ የድሮን ጥቃት ማድረሷ ተሰምተዋል። አንዳንዶች እንደሚገልጹት ከሆነ የሰው አልባ አውሮፕላን ወይም ደግሞ የሚሳኤል ውርጅብኝ በዩክሬን ላይ የሚል ስም ሰጥተውታል። ከፍተኛ ናቸው የተባሉ አፓርትመንቶች ደግሞ እንደዚሁ በእሳት መያያዛቸው ተሰምተዋል። ማዕከላዊ ኪየቭ ላይ ትኩረት ያደረገ ጥቃት ሲሆን በርካቶች ከቤት ንብረታቸው ወጥተው ለመሄድ ተገደዋል ተብሏል። ከዚህም በላይ ሙሉ ለሙሉ አካባቢው ኃይል የሚባል ነገር አቷልም እየተባለ ይገኛል። ዘጠኝ ሰዎች ጉዳት የደረሰባቸው ሲሆን አንድ ሰው ደግሞ በተለየ ቦታ ላይ ወይም ደግሞ ግዛት ህይወቱን ማጣቱ ተሰምቷል። በዛፖሬዣ አንድ የሰባት ዓመት ልጅ ወይም ደግሞ ታዳጊ ህይወቱን እንዳጣ ተነግሯል። ዛፖሬዣ አካባቢ ያለውን ውጥረት ለመቀነስ የተለያዩ እንቅስቃሴዎች እየተደረጉ ቢሆንም የዓለም አቀፉ የአቶሚክ ኃይል ድርጅት ሳይቀር ስጋት አለብኝ አካባቢው ላይ ያለ ይገኛል። ቮሎድሚር ዘለንስኪ የኃይል መሰረተ ልማት ላይ ትኩረት ተደርጎ ሞስኮ ጥቃት እንዲሰነዘር አድርጋለች በሚል ከሰዋል። 450 ሰው አልባ አውሮፕላኖች ወይንም ደግሞ ድሮኖች፣ ሰላሳ ሚሳይሎች እንደዚሁ አርፎብኛል የሚል ጥያቄም አንስተዋል። ፕሬዚዳንት ቮሎዲሚር ዘለንስኪ ፕሬዚዳንት ፑቲን የተለያዩ እንቅስቃሴዎችን በማድረግ ከዩክሬን ባሻገር በሌሎች አውሮፓ አገራት ላይም ጥቃት የመሰንዘር ውጥናላቸው በሚል ስም ለማጥፋት ሞክሯል የሚሉ መረጃዎችም እየወጡ ይገኛል። ፕሬዚዳንት ቭላዲሚር ፑቲን ደግሞ በተለያዩ አጋጣሚዎችና ሁኔታዎች አሁን ያለውን ፖለቲካ ለመቋጨት እየሰራሁ ነው የምገኘው በሚል ሀሳባቸውን ለማጋራት ተገድደዋል። ወደ ሰሜን ኮሪያ እዛሉ ሰዳችሁ ኤዥያ አካባቢ የሰሜን ኮሪያ ፕሬዚዳንት ኪም ጆንግን አገሬን ወደ ሶሻሊስት ቱጃር ገነት ሀገር እለውጣታለሁ ሲሉ ቃል መግባታቸው ተሰምተዋል። ሰማንያኛ ዓመት የሰራተኞች ፓርቲ ዋርከርስ ፓርቲ ቀንን እያሰቡ ባሉበት ሰዓት ነው ይህን ያሉት ፕሬዚዳንት ኪም ጆንግን። ምናልባትም የፕሬዚዳንት ኪም ጆንግን ሀሳብ እውን የሚሆን ከሆነ የፖለቲካ ለውጥ በኮሪያ ልሳነ ምድር እንደመጣም ይቆጠራል ተብሏል። በፒዮንግያንግ ሜይ ዴይ ስታዲየም ንግግር ሲያደርጉ ፕሬዝዳንት ኪም ጆንግን ሀገራችን የሶሻሊስት ወይንም ደግሞ የማህበረ ማህበረሰባዊነት ሀብታም ለዛውም ደግሞ ገነት ትሆናለች የሚል ሀሳብ ሰጥተዋል። ሶሻሊስት ፓራዳይዝ ብሏታል። ምናልባትም ከኒክሌር ጦር መሳሪያ ወደ ሀገርን ወደ ገነት የመለወጥ አካሄድ ውጥን መያዛቸው ፕሬዝዳንት ኪም ጆንግ ኡን ፖለቲካዊ መፍትሄ ለሀገራቸው እያመጡ መሆኑን የሚጠቁም ነው ተብሎላቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሪፐብሊካኑ ወደ ኮሪያ ብቅ ሊሉ ነው እየተባለ በሚገኝበት ሰዓት ፒዮንግያንግ እንዲህ አይነቱን ሀሳብ ማጋራቷ በበርካቶች ዘንድ በበጎ የሚቆጠር ሆኖ ተመዝግበዋል። ነገር ግን የዓለምን ፖለቲካ በመዘወር የሚታወቁት ኪም ጆንግ ኡን ያ ማለት የኒክሌር ስጋት በመፍጠር ሁኔታዎች ችን ሌላ መልክ ሊያሰጧቸው ቢችሉ እንጂ መፍትሄ ያመጣሉ ተብሎ ማሰብም ፖለቲካዊ የዋህነት ነው ተብሏል። እንደዚህ አይነቶቹን አጋጣሚዎች በተለየ አቅጣጫ ለመውሰድም ሆነ የፖለቲካ አንደምታ ለመስጠት ዛሬን ብቻም ሳይሆን የትላንቱን ታሪካቸውን ማስታወስ ያስፈልጋል ተብሏል። በዛ ላይ ፒዮንግያንግ ከባድና ታይተው የማይታወቁ የጦር መሳሪያዎችን በሰማኒያኛ አመቱ መታሰቢያ ላይ አስመለክታለሁ ማለቷ ጉዳዩን ውስብስብ ሊያደርገው እንደሚችል ተጠቁመዋል። ወደ መካከለኛው ምስራቅ መልሳችኋለሁ። የእስራኤል መንግስት ማለትም ካቢኔው የጋዛን ተኩስ አቁምና የታጋቾችን መለቀቅ ጉዳይ ስምምነት አጽድቋል ተባለ። ይህ ደግሞ ምናልባትም የፍልስጤምን ጉዳይ መፍትሄ ሊያሰጥ የሚችልና እስራኤልንም ከስጋት ነጻ ሊያደርጋት ይችላል የሚል መረጃ እንዲጋራ በር ከፍቷል። የእስራኤል መንግስት የሊኮር ፓርቲው ጠቅላይ ሚኒስትር ቤንያም ኔታንውን ጨምሮ የተኩስ ማቆምና ታጋቾችን ማስለቀቅ እንዲሁም እስረኞችን መፍታት የሚያረጋግጠውን የጋዛ ስምምነት ይፋ አድርገዋል። የመጀመሪያ ራፍም አስደቀዋል እየተባለ ይገኛል። ጠቅላይ ሚኒስትር ቤንያም ኔታንያሁ የሊኩድ ፓርቲው ሰው አርብ በኤክስ ገጻቸው ላይ ሀሳብ አጋርተዋል። መንግስት አሁን ሁሉንም ታጋቾች በህይወት ያሉትን ሀያዎቹ ማለት ነው የሞቱትን ማለትም በጠቅላላ 48ቱ የሚፈቱበትን አኬድ ነድፏል የሚል ማረጋገጫ ሰጥተዋል። ይህ ምናልባትም ደግሞ ፖለቲካውን በተለየ አቅጣጫ ለማየት የሚያግዝ ያደርገዋል። የእስራኤል ጦር 53 በመቶ ጋዛን ወደሚቆጣጠርበት መስመር ይወጣል በሚልም የተረጋገጠ የተቀጠቀጠ ሲሆን ይሄኛው የሐማስን ጉዳይ ከፍልስጤማውያን አንጻርም አብሮ እንዲታይ የሚያደርግ ነው። እስራኤል 250 የሚጠጉ ፍልስጤማውያን የእድሜ ልክ እስረኞችን እንዲሁም ከጋዛ የተያዙ 1700 እስረኞችን ትለቃለች። የፍልስጤም ሀሳቦች በዚህ ልክ የሚረጋገጡ ከሆነ ምናልባትም የጋዛው ተኩስ አቁም በቀላሉ ሊሰምር ይችላል ተብሏል። ሐማስ በህይወት ያሉ ሀያዎቹን በ72 ሰዓታት ይለቃል ተብሏል። ከዚህ ባሻገርም ፕሬዚዳንት ዶናልድ ትራምፕ ሰኞ ወይንም ደግሞ ማክሰኞ ሁሉ ሁሉም ታጋቾች ይለቀቃሉ በሚል ሀሳብ ሰጥተዋል። ሀያ ስምንት የታጋጅ አስክሬንም ይመለሳል በህይወት ያሉትን ሀያዎቹን ጨምሮ በጥቅሉ አርባ ስምንቱ በሰባ ሁለት ሰዓታት አሊያም በሶስት ቀናት ውስጥ ይመለሳሉ የሚል ተስፋም ተጥሏል። በዛ ላይ ደግሞ ሁለት ሺህ የሚሆኑ ፍልስጤማውያን ከእስራኤል ወደ ጋዛ አሊያም ፍልስጤም የሚለቀቁ ይሆናል። ይህ ባለበት አጋጣሚ ደግሞ በአሜሪካ ጦር ወይም ደግሞ በፔንታጎን የሚመራ እንዲሁም ሁለት መቶ የሚሆኑ ሀይሎች የያዘ ሀይል ቡድን ማለት ነው የጋዛን ተኩስ አቁም ሁኔታ ይቆጣጠረ በሚል የአሜሪካ ባለስልጣናት ይፋ አድርገዋል። ይህ ደግሞ ከግብጽ፣ ከካታር፣ ከቱርክና ከአረብ ኤምሬቶች የተውጣጡ ወታደሮችን እንደሚያካትት በግልጽ የታወቀ ሲሆን ቱርክም ይህን ለማድረግ ዝግጁ ነኝ ብላለች። የቱርክ መከላከያ ሚኒስቴር መስሪያ ቤትም በራሱ የጋዛን ጉዳይ ለማስፈጸም ለትብብር ቁርጠኛ መሆኑን በግልጽ አስቀምጠዋል። ታዲያ ግብጽ፣ ካታር፣ ቱርክ፣ የተባበሩት አረብ ኢሚሬቶች በተለያየ አጋጣሚ ከእስራኤል ጋር መስራታቸውን የሚቀጥሉ ከሆነ የፍልስጤማውያን ጉዳይም ችላ እንዳይል ባል ስጋት አለብኝ የሚል ሀሳብም በማጋራት የሚታወቁ ፖለቲከኞች አሁን ከትላንቱ ዛሬ እየበዙ መጥተዋል። ለዚህ ደግሞ የተለያዩ ማረጋገጫዎችን በማስቀመጥ ላይ ይገኛሉ። የፖለቲካ ሂደቱን ወይንም ደግሞ አውዱን ለመቀየር ፕሬዚዳንት ዶናልድ ትራምፕ የሄዱበት ርቀት የዓለም ሰላም ሽልማት ወይም ደግሞ የኖቤልን ለማግኘት እድሉን ይፈጥርላቸዋል ተብሏል። በእርግጥ ሁኔታው እየተመረመረ ቢገኝም እስካሁን ሕይወታቸውን ያጡት ምን ሊሆኑ ነው የሚል ሀሳብ በተለየ አጋጣሚ እየወጣ ይገኛል። ያም ሆኖ ግን የጋዛ ጣፈንታ ምን ይሆናል በርካቶች የሚጠይቁት ጥያቄ ቢሆንም የመጀመሪያው ደ ፈርስት ቻፕተር በበጎ እየቀጠለ መሆኑን የሚያሳዩ መረጃዎች በመውጣት ላይ ይገኛሉ። ያም ሆኖ ግን በሀኔኑስና በተለያዩ አካባቢዎች አሁንም ጥቃቶች አሉ የሚሉ መረጃዎች በመውጣት ላይ ይገኛሉ። የእስራኤል ተዋጊ ጀቶች በጋዛ ሰማይ ላይ አሁንም ማንዣበባቸውን ቀጥለዋል እናም ተኩስ አቁሙ ጥያቄ ውስጥ ነው የሚል ደግሞ ስጋት ያለው ሀሳብ በመውጣት ላይ ይገኛል። ወደ ሰሜን አሜሪካና እንደዚሁም ወደ አውሮፓ ድጋሚ ልውሰዳችሁ። የሰሜን አትላንቲክ የጦር ጥምረትን የተመለከተ መረጃ አጋራችኋለሁ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስፔን ካልሆነ ከሰሜን አትላንቲክ የጦር ጥምረት አሊያም ኔቶ መውጣት ይኖርባታል የሚል ሀሳብ ሰጡ። ታዲያ በእንደዚህ አይነቱ አጋጣሚ ደግሞ ችግሮች ሊፈጠሩ ይችላሉ በሚል ኔቶ ሀሳቡን እያነሳ ይገኛል። የኔቶ ዋና ጸሐፊ ማርክ ሩቴ ችግሮች እንዳሉ ቢሆንም ሩሲያን መመከት የሚቻለው ግን ሰላሳ ሁለትም አንድ ላይ ሲቆም ብቻ ነው የሚል ሀሳባቸውን በመስጠት ይታወቃሉ። ባለ ሰላሳ ሁለት አባላቱ እንደዚሁም እስከ ሰላሳ አምስት አምስት በመቶ ከሀገራቸው ምርት ወይም ደግሞ ጂዲፒ ግሮስ ዶሜስቲክ ፕሮደክት ለመከላከያ ማቅረብ ያለባቸው ሀገራት አሁን ቁጥራቸው እየጨመረ በሄደበት አጋጣሚ ማድሪድን በዚህ ጫና ውስጥ ማስገባት ፖለቲካዊ አውዱ የከፋ ሊሆን ይችላል ተብሏል። ከፊንላንዱ ፕሬዚዳንት አሌክሳንደር ስቱብ ጋር ቆይታ ያደረጉት ፕሬዚዳንት ዶናልድ ትራምፕ በኦቫል ኦፊስ ካልሆነ ማድሪድን ማስወጣት ሳይሻል አይቀርም የሚል ሀሳብ ሰጥተዋል። እንደ ቸልተኛ ሀገር አለን እሷም ስፔን ብቻ ናት በሚል ሀሳባቸውን የሰጡት ፕሬዚዳንት ዶናልድ ትራምፕ እንደ ሪፐብሊካን ደግሞ የዓለም አቀፉን ፖለቲካ መቆጣጠር እንዳለባቸው በግልጽ የተቀመጡ ጉዳዮችን ችላ ለማለት ሞክረዋል በሚልም ሌላ ትችት እየተሰነዘረባቸው ይገኛል። ማስወጣቱ ሳይሻል አይቀርም በሚል ፕሬዚዳንት ዶናልድ ትራምፕ ሀሳብ መስጠታቸው በራሱ በሰሜን አትላንቲክ የጦር ጥምረት ላይ ጫና ሊፈጥር ይችላል ተብሏል። ማድሪድ በሰኔው የኔቶ አባላት ስብሰባ ላይ ሁለት ነጥብ አንድ በመቶ ለ ለማዋጣት ቃል መግባቷ ይታወሳል። ባለፈው አመት ግን አንድ ነጥብ ሶስት በመቶ ብቻ ከጂዲፒዋ ማለትም ከጥቅል ምርቷ ለመከላከያ መዋሏ የሚታወስ ነው። ይህኛው አጋጣሚ ደግሞ ምናልባትም የሰሜን አትላንቲክ የጦር ጥምረትን ወደ ሌላ ውጥረት ሊወስደው ይችላል የሚል ሀሳብ እንዲጋረም አድርገዋል። አደገኛ ወደ ተባለው ርደ መሬት ወይም ደግሞ ወደ ፊሊፒንስ ወስዳችኋለሁ። በደቡብ ምስራቅ ፊሊፒንስ አደገኛ የተባለ ርደ መሬት ተከሰተ። ይህ ርደ መሬት ሰባት ነጥብ አራት ሪክተር ስኬል መጠን ያለው ሲሆን እጅግ አደገኛ ከሚባሉት ውስጥም የሚመደብ ሆኗል። የአሜሪካው ጂኦሎጂካል ሰርቬይ ተቋም እንዳስታወቀው ደግሞ ጉዳዩ አሳሳቢ በመሆኑ ጥንቃቄ ሊደረግ ይገባል ብሏል። በሚንዳና ነው ደሴት ላይ 123 ኪሎ ሜትር ርቀት ከዋና ከተማ ማለትም ከደሴቷ ግዙፍ ዋና ከተማ ዳቫኦ ርቀት ላይ የተከሰተ ማለትም ከ123 ኪሎ ሜትር ርቀት ላይ የሆነ እንደሆነ ተነግሯል። 581 ኪሎ ሜትር ጥልቀት ወይም ደግሞ ዴብዝ ያለው ነው። የአንድ ሰው ሕይወት አልፈዋል። የባህር ላይ ወጀብ ወይም ደግሞ ሱናሜም እንዳይነሳ በርካቶች ስጋታቸውን እያስቀመጡ ይገኛል። ይኛው አጋጣሚ ደግሞ የዓለማችን ፖለቲካ አሁን ከስጋት ነጻ በማይወጣበት አጋጣሚ ተፈጥሮን በሌላ ፈተና ውስጥ ያስገባም ሆኖ ተመዝግበዋል። በእንደዚህ አይነት ሂደትና የፖለቲካ አውድ ደግሞ ፕሬዚዳንት ዶናልድ ትራምፕ ዓለምን ፖለቲካ መቆጣጠር የሚያስችል አውድ እየዘረጋ ሆኖ የሚል ሀሳባቸውን እያጋሩ ይገኛል። ወደ ቶማ ሃውክ የጦር መሳሪያ ቁጥጥርና ሂደት የሚመለከቱ መረጃዎች ደግሞ አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቶማሃውክን ለኔቶ አባላት በተለይም ደግሞ ለዩክሬን አባል ሳትሆን መስጠታቸው እጅግ አስቸጋሪ ሁኔታዎችን ሊፈጥር ይችላል የሚሉ መረጃዎች ይወጡ ይገኛል። በእርግጥ ቶማሃውክን ፕሬዚዳንት ዶናልድ ትራምፕ አሳልፈው እንደማይሰጡ እየተነገረ ባለበት ሰዓት ፕሬዚዳንት ቭላድሚር ፑቲን የተለያዩ ማረጋገጫዎችና ማስጠንቀቂያዎችን በመስጠት ላይ ይገኛሉ። ለሰሜን አትላንቲክ የጦር ጥምረትና ለተለያዩ ሀይላት ከባድ የሚባል ጣና የሚፈጥር ከመሆኑን ባሻገር ፕሬዚዳንት ቭላድሚር ፑቲን ዳር ድንበራቸው እንደተገፋ አሊያም ጫና ውስጥ እንደገባ ይቆጥሩታል ተብሏል። በዛም ላይ እንደ ጀርመን እና እንግሊዝ ያሉ ሀገራት በተለያዩ አጋጣሚዎች ፕሬዚዳንት ዶናልድ ትራምፕ ውጥረቱን እንዲመሩት በመፈለጋቸው በቀላሉ የፖለቲካ ሂደትን ለመከተል እጅግ አስቸጋሪ ያደርገዋል እየተባለ ይገኛል። የኔቶና የሩሲያ ውጥረት ዛሬ መልኩን በለወጡበት አጋጣሚ ሁኔታዎች በቶማሃውክ የጦር መሳሪያ ማለትም ከ1200 150 እስከ 1000 እስከ 2500 ኪሎ ሜትሮች ሊምዘገዘግ የሚችለውን ጦር መሳሪያ አሊያም የሚሳይል ስርአት መስጠት እጅግ ዋጋ የሚያስከፍል ነው ተብሏል። ይህኛው አጋጣሚ ደግሞ እጅጉን ውስብስቡን ያለምን ፖለቲካም ሌላ አቅጣጫ ውስጥ እንዲገባ የሚያደርግ ነው በሚል ራሳቸው ፕሬዚዳንት ቭላድሚር ፑቲን ማስቀመጣቸው የሚታውስ ነው። ውድ ተመልካቾቻችን የተለያዩ ሀሳቦችን ማንሳት ትችላላችሁ። በእነዚህ አጫጭር መረጃዎችም ሆነ በሌሎች አጋጣሚዎች አሊያም ደግሞ መፍትሄ ይፈልጋሉ መረጃውን እንፈልገዋለን የምትሏቸው ሀሳቦች ካሉ ጥያቄ ማንሳት ትችላላችሁ። የተለያዩ ሂደቶችንና የፖለቲካ አውዶችንም መከተል ይቻላል። ቢኒያም ካሴ ነበርኩኝ። አሁንም በተለያየ ፎርማት በተለያየ አጋጣሚ መምጣቴን እቀጥላለሁ። እጅጉን አመሰግናችኋለሁ። ተመልካቾች መልካም ጊዜው ላችሁ